ለምን ወንዶች ወንድነት ተነካ ብለው እንዲነሱለት ስላሰበ ነው። ገባሽ? ይሄ ነው ከሽማግሌ የተሰበሰበች እና በሽማግሌ ቤተሰብ ተስማሙ፣ ሲል አልፈልጋትም ምን ብሎ ሱቅ ራሱ ሱቆነን ስንጣላ አለ ከተለያየ አባት የወለድሽ አንቺ፣ እዚህ ጋ ሚዲያ የማይመጥን ቃል መናገር አልፈልግም ማለች ብሎ ተናገረኝ። የጎረቤት ሱቅ ምንም የተሰበሰበ ሰው እንዳለ ሰማ ማለት ነው። ያስደብል ክብሬን ነካዋለው። ከዛ ክብሬን ነክቶት እንደዛ ቤተሰብ ሽማግሌ ተሰብስቦ አልፈልጋትም አለ። አልፈልጋትም ሲል ቤተሰቦች ኦኬ፣ ስትጋቡም አልደገሳችሁም፣ ለማንም አልተናገራችሁም፣ አሁንም እንደዚህ ትለያያላችሁ፣ አለቀ አሉት። ከዛ በኋላ በነጋታው መጥተው ሱቅ ውስጥ ድብልቅልቅልቅ ሲያደረገው የሰፈር ሰዎች መጥተው ገላገሉ። ከዛ በነጋታው ሌሊት ላይ እቃ ጭኖ ልጇን ይዞ እልብ ወደ ክፍለ ሀገር ወደ ራሱ ሀገር የእሷን እቃ እቃዎች የስራ ቦታ የቤት እቃ የቤት እቃ ጭኖ ልጇን በሌለችበት ሱቅ በሆነችበት ልጇን ስማ ወጃ ሄዳ ሞያሌ፣ ሞያሌ ሄደ። ከዛ እሷ አልቅሳ አልቅሳ ጎረቤት ምናምን አጽናንተዋት አይዞሽ፣ የት ይወስዳታል ይዟት ይመጣል። ልጄን ብቻ ይመልስልኝ፣ ልጄን ብላ አልቅሳ አምስት ቀን ሙሉ ጠብቃ አልመጣም። በስድስተኛው ቀን ሱቅ በተቀመጠችበት እንደዚህ ሆና ልጇን ይዞባት ሄዶ እኔ እንደዚህ አይነት ሴት በጣም አደንቃለሁ ጋይስ። ጀግራሴ እንደዚህ ሆና ስራ አትቀርም፣ ሱቋን ትከፍታለች። በዚህ ማርቆይ ልጅ ልጅየው ግን የት ነው የሚሆነው? ማን ነው የሚይዘው? አምስቱ አንዳንድ አንድ አበቀይስ እሱ ነው የሚይዛት ልጅ ታውቂ ደግሞ፣ ልጄ ልጄ ይላል። እንትን ኢንተርቪው ላይ ራሱ በቃ በጣም ጥሩ አባት ነው። ወይኔ ምን አይነት አባት ነው እንዲባል እኮ ነው። ገባሽ? ያ ጥሩ አባት ማከው ለሚስት ሰላም ትሰጣለ። በጣም ማደንቅላት ነገርሽ፣ በማንኛውም ሁኔታ ላይ ብትሆን እንደዛ ልጇን ይዞባት ሄዶ አዝና እንኳን እያለቀሰች

ክፍለ ሀገር አስቀምጦ ከዛ በኋላ መጣና መጣና እሷ ሱቅ ኩዬ ነው የሚኖሩት። ኩዬ ፈጭ መጣና ሱቅ ውስጥ ተቀምጣ እና እንነጋገር አላት። ምንድን ነው የምንነጋገረው አለችው። እንነጋገር ልጅ እዛ ክፍለ ሀገር እናትህ ጋር ጥለህ መጥተህ ቤታዬን ፍቅር ጥለህ መጥተህ አንነጋገርም አለችው። አንነጋገርም ምንም የምንነጋገረው ነገር ነገር የለም አለችው። እሷ ሁሌ ከሱ በታች እንድትሆን ነው የበላይ ሴት የበላይ እንድትሆን አይፈልግም። ሴት እንድትበልጣቸው አይፈልግም። ናርሲስቲክ ነው። ንፊ አራንቲ ሴት ዮታ ብልግና ነው መንፋት እና እንትን አይፈልግም። ገባሽ? ለምን ለምን ከኔ በላይ ጠንካራ ሆነች ሆን ለምን እሷ አስተዳደረች? ለምን እሷ የቤት ኪራይ ከፈለች? ለምን እሷ እዳይን ከፈለች? ለምን እሷ እሱ ችግር ላይ ሲሆን እሷ ናት ችግሮቹ የምታስተካክለው። እሱ ቀብድ ተቀብሎ ሲቅምበት፣ ሲያጨስበት፣ ሲጠጣበት ሰዎቹ መተ ኮምፕሌንት ሲያደርጉ እሷ ብሯን ከፍላ ፊክስ ታደረጋለች። ገባሽ እሱ ሲታሰር እሷ ሄዳ ታስፈታለች ብሯን ከፍላ ሶ ሺ ዘ ቦስ ሆነችው ደግሞ ስለሰራች ነው እሱ የሚያበላሻቸውን ነገሮች ከስር ከስር እየሄደች እሷ ፊክስ ስላረገች ነው። ገባሽ። እንደዚህ አይነት ወንዶች ደግሞ ጠንካራ ሴት አይወድላቸውም። እሱ የሚመቸው ምን አይነት ሴት መሰለሽ፣ እንደዚህ አይነት ወንዶች የሚመቻቸው እንደ ራሱ ምጨብስ፣ ምጠጣ፣ ብር አመጥታ ይኸው አገኘው ዛሬ ምንቀምበት፣ ይኸው ዛሬ ምንጠጣበት እያለች አብረው ምጠጣ፣ ምጨብስ፣ ስለ ነገ ማታስብ። ገባሽ። ልጅም ከወለዱ ወስዳ እናቷ ጋር ወይም የእሱ እናት ጋር ወርውራ ላይፋቸውን ብቻ የሚቀጩ በቅስከ ከሰዓት ይተኛሉ እስከ ምሳ ሰዓት ምሳ ሰዓት ተነስተው ክትፏቸውን ወይም ጥብሳቸውን በልተው በተገኘው ብር ጫታቸውን አምጥተው እየቃሙ ሲመሽ ደግሞ ሰበራ የሚወጡ እንደዚህ አይነት ሴት ነው ለሱ የምትመቸው። እንደዚች አይነት ህይወቷን ለማስተካከል እንቢ ድህነት ብላ ወደ ድህነት ወደ ልመና መመለስ አልፈልግም ደግሜ ሚዲያ ላይ መለመና አልፈልግም ብላ ሱ ከፍታ ታትራ የምትሰራ ሴት አይመቻቸውም። ጎዶሎነቱን ትንሽነቱን ስለምታሳየው ያምነዋል። ለዛ ነው ሚዲያ ላይ ታሪኩን ሽጦ ሊበላ ካልመጣ ለምንድነው? መጨረሻ ላይ ኢንተርቪው መጨረሻ ላይ እኔ ብር አልፈልግም፣ ግን እሷን እያስጠቆርከው እሷ ብር ፈልጋን የመጣችው ነው ባቸው ወደ ሱ ጣቷን እየጠቆመ ነው። እኔ ብር አልፈልግም ፈርኒቸር ቤት ከፍቻለሁ ስራ ብቻ አሰሩኝ። እቺ አዲሷ ሙድ ናት። የእሷ በግልጽ ብር ስጡኝ ይሻላል፣ ከሱ እኔ ብር አልፈልግም ብሎ እሷን ባሽሙር ጠቅ ማድረግና ፈርኒቸር ቤት ከፍቻለው፣ አሰሩኝ ማለት ስራ በልመን አይሆንም። ጠንክረህ ከሰራ ቆንጆ ስራ ከሰራ አሰሩኝ ብለህ ሳትለመን ሰዎች ለምነው ወረፋ ጠብቀው አንተ ጋር ያዛሉ። ግን ጥሩ ስራ አይደለማ የምትሰራው። በፊት ምን እንደሆነ ታውቃላችሁ። ያሰበው እሱ ላይክ ወንዶች ሁሉ ሆ ብሎ እንዲነሱለት፣ ወንድነቴ ተነካ ማገጠችብኝ። አልማገጠችም። እውነታው ሲጠራ ሱቅ ውስጥ እቃ ተሸክመው በሚያስገቡላት ወንዶች ነው የጠረጠራት። ደግሞ እንዳያቻት ይችላል። ሎሎ እራሱ ይሄን ቺት ስለሚያደርግባት ነው ይጠረጠራት። አራት ጊዜ አለች ውጭ አድሯል እኮ። ይኸውልሽ እኮ እቺ ሴት ቺት አድርጎም ዝም ብለዋለች። እቺ ሴት ድህነት በሰው ሀገር ተንከራታ ድህነትን ምን ማለት እንደሆነ ስለምታውቅ ወደ ድህነት መመለስ ስለማትፈልግ ገባሽ። ሱቁን እንዲያከስር ሱቁን አልፈቀደችለትም። ግደለኝ እንጂ ይህንን ሱቅ እንድታከስሩ አልፈቅድልህም ማለት ገባሽ በቃ እንጨት ብቻ ከሰርከው ሱቁን ግን እንድታከሰው አንድ ተስፋዬ ይሄ ነው ደግሜ ወጥቼ ሚዲያ ላይ መለመን አልፈልግም ደግሜ ምንም ለምንም የሚሰጠኝ የለም ስለዚህ አንድ ተስፋዬ ይሄ ሱቅ ነው ይህንን ሱቅ ግን አልፈቅድልህም አለችው ቺቲ ግን የሚያህል ነገር ይቅርታ አድርጋለች ዝም ብለው በእንጀራዋ ግን በህይወቷ ግን ሲመጣ ልጆቿን በምታሳድግበት ነገር ግን ሲመጣ ነው አለችው እሱ ደግሞ ምን አለ ብር አልፈልግም ልጄን ብቻ እንዲሰጡኝ አለ ከዛ ጋዜጠኛው ምን ይነት ታዲያ የምትፈልገው ነ አገኘ ልጅክን? ሰጡ? አዎ፣ አያችሁ ሲባናንበት እኔ ከእሷ ምንም አልፈልግም፣ ልጅን ብቻ ትስጠኝ አለ። ልጅን ብቻ ትስጠኝ ካለ ለምን ሁሉም እንደዚህ ነው እኮ የሚሉት፣ ሀቡ ልጅን ብቻ ነው የምፈልገው ምናምን። ሁሉም እኮ አይተሽ ከሆነ እኮ ባልና ሚስት ሲጣላ እንደዚህ ነው የሚባባለው እኮ። ልጅን ብቻ ስጡኝ አለ። እሷ ጀግና ናት፣ ልጅክን ውሰድ አለችው። ማርያምን ልጅህንስ ውሰድ ስትለው ደግሞ ምን ይላል? እንደዚህ አይነት ውሰድ የምትል እናት ስላለች ይመቻት፣ ጀግና በጣም የሚገርምሽ፣ እየሳካ እሱ የመሰለው እንዴት መሰለሽ፣ ልጅክን ውሰድ ስትለው ሰው እንዴች በልጇ እንዴት ትፈርዳለች ምናምን የሚባል የመሰለው አረ ህዝቡ፣ የህዝቡን ጥያቄ አልቻልኩትም። ሀቡዬ ቤታና ኪዲን አስታርቂልን እያሉኝ ነው። እኔ ምን አባቴ ላርግ? እኔ ማየትሙትን ም እንደናንተ እንዲታረቁ ፈልጋለሁ። ነሱ አልተጣላንም፣ ግን ህዝብን አይሰሙም። አያችሁ፣ እኔ በሆን ኖሮ ህዝብ ጠይቆኝ እምቢ አልልም ነበር። እነሱ ግን ህዝብን አያከብሩም፣ ህዝብን አይሰሙም። ምን ላርግ? ቢሰሙኝ እና ቢታረቁ ደስ ይለኛል። ውዶቼ፣ እኔ ያቅሜ ሞክሬያለሁ። ሁለቱንም በውስጥ አናግሬያለሁ። እንግዲህ ህዝብ ካከበሩ ለህዝብ ክብር ካላቸው ይታረቁ። ካለበለዛ ግን ህዝብን አያከቡም ማለት ነው። በጣም ያሳዝናል። ህዝብ የሚያህል ነገር ጠይቋቸው አልተጣሉም፣ በያቸው ሐቢባ ዝም ብለው ነው። ካልተጣላቸው አንድ ላይ ሆናችሁ አሳዩን። አንድ ላይ ጌም ስትጫወቱ አሳዩን። አንድ ላይ ስታወሩ አሳዩን። አንድ ቀን እንታረቃለን፣ አንዳንድ አንበሳ ለሁለታችሁም አንዳንድ አንበሳ ካወረድኩ ዩኒቨርስ ዩኒቨርስ ለሁለታችንም አንዳንድ ዩኒቨርስ ካወረድሽ እንታርቃለን ብሏል። ህዝብ ሆይ እናንተ ናችሁ ያዘዛችሁ። ስለዚህ ለእኔ አራት ዩኒቨርስ ስታወርዱ አንዳንድ ለእነሱ ስሰጥ እኔ ጋር ሁለት ይፈራል። አስታርቅ ካልተሰጣት አታስታረቅቦጣኝ በእንዲህ በነጻ ማላስታርቅ ነበር አንቺ ግቦ ፈለግሽ። ስለዚህ የሚያስፈልገኛለህ አቢብቲ እንዴ ይ

አድን ለፍራግመንት ይወጥሪ የምትጫወተው ሰው። እናንተ ብትታረቁ የማገኘው ጥቅማለ? እናንተ ብትታረቁ ባትታረቁ። ኦኬ በቃ አንቺ አንድ ዩኒቨርሲቲ ቀደና አስራ አምስት ሺ አስራ አምስት ሺ ተወርጃለሽ አውርዳለሁ። አንዳንድ ፓርቲ ፓርቲን ፓርቲን አንዳንድ አውርድላቸዋል። እሱን ከራሴ የማየትሙት ህዝቡ ሳልጠይቅ ከዛንኛ አስር ሺ አስር ሺ እናወርድልሻለን። አይ ምንም አልፈልግም፣ ከእናንተ ከተታረቃችሁ በቂ ነው። አንዳንድ ፓርቲ ሆን አወርዳለሁ፣ ከዛ ህዝቡ ጉዳቴን አይቶ ይደግፈኛል ብዬ ተስፋ አደርጋለሁ። ለእኛ የእኛ ቤተሰቦች በደስ ደስ ሲሰጡን ያን ትካፍያለሽ። ጥሩ በቃ ተስማምታለች። ኪዲ ሰምታችኋል። አንዳንድ ፓርቲ ሆን እቀጣለሁ፣ ለሁለት ባሰሳይ ተመስገን እንትን ማለት ነው